እንዴናችሁ? ተመልሰናል በሶሎ ቪዲዮ ዛሬም። ዛሬ ደግሞ ብዙዎቻችሁ ሬኮመንድ ያደረጋችሁትን ቶፒክ ልናወራ ነው። ብዙ ጊዜ ሬኮመንድ የሚደረገው ስለ አመጋገብ፣ ስለ ኒውትሪሽን እና ስለ እንቅልፍ ነው። ዛሬ ግን የምናወራው ስለ እንቅልፍ ነው። ብዙዎቻችሁ ፊትነስና እንቅልፍ በጣም ይገናኛል እንዴት አሪፍ እንቅልፍ መተኛ ትችላለው? ቅልፍ ምንድን ነው ያለው ጥቅም ከፊትነስ ጋር ለጤናችን የሚል ብዙ ጥያቄ ነው ዲም የተደረገልኝ። ስለ እሱ ቪዲዮ ስራልን የሚል ብዙ ሰው አለ። ስለዚህ ዛሬ ያው ስለ እንቅልፍ ቪዲዮ ሰርቼላችኋለሁ። እስከ መጨረሻው እዩት፣ ትጠቀሙበታላችሁ። ዝም ብዬ አይደለም የማወራው ከራሴ ኤክስፒሪንስ አይደለም ያው ብዙ መጽሐፎች ተጽፈዋል ውጪ እኔ ግን በጣም ስለእንቅልፍ ያለኝን አስተሳሰብ ቀይረዋል የምላችሁ ሶስት መጽሐፎች አሉ መርጬ ያነበብኳቸው ሶስት መጽሐፎች ናቸው አንደኛው ዋይ ዊ ስሊፕ የሚል የማቲው ዋከር መጽሐፍ ነው ሁለተኛው ደግሞ ደ ስሊፕ ሶሉሽን የሚል በክሪስ ዊትለር የሚባል የተጻፈ ነው ሶስተኛው ደግሞ ስሊፕ ስማርደር በሻን ስቲቨንሰን ነው እነዚህ መጽሐፎች ዋና ሜን ካንሰፕታቸውን እንሄድባቸዋለን ማለት ነው። ወሳኝ ወሳኝ የሚባሉ ሀሳቦች እዚህ ላይ አንብቤ የተረዳሁትን የጠቀመኝን ነገር ነው ማወራላችሁ ስለ እንቅልፍ። ሙሉን ቪዲዮ ከቻላችሁ እዩት። ካሜንት ከማድረጋችሁ በፊት ለእኔ ሰርቷል አልሰራም፣ የውሸት ነው እውነት ነው ከማለታችሁ በፊት ሙሉን እዩት። ሙሉን ሳታዩ ጀጅ እንዳታደርጉ። እንቅልፍ ያው ሁላችንም እንደምናውቀው በጣም ወሳኝ ነገር ነው መተኛት በጣም ለጤናችን ወሳኝ ነገር ነው ግን ብዙዎቻችን ሲሪየስሊ አናየውም እንደ ምግብ ማለት ነው ምግብን ኤክሰርሳይዝ ማድረግን ምናምን ከልባችን እናየዋለን ግን ወደ እንት ሲመጣ ብዙዎቻችን ጠንቃቃ አይደለንም ይሄ ደግሞ መሆን የለበትም እንቅልፍን ሲሪየስሊ መውሰድ አለብን በእንቅልፋችን መደራደር የለብን ነው ከሚሉት ነኝ እኔ በቂ እንቅልፍ በጣም ብዙ መተኛትም አይደለም በቂ እንቅልፍ። ስለዚህ ሶስቱ መጽሐፎች እንሄድባቸዋለን። የመጀመሪያው የምንጀምረው ዋዊ ስሊፕ የሚለው የስሊፕ ሳይንቲስቱ ማቲው ዋከር የጻፈው መጽሐፍ ነው። ከሱ ላይ የወሰድኳቸውን የተወሰኑ ካንሰብቶች ልንገራችሁ። በጣም አሪፍ መጽሐፍ ነው። ማስተር ክላስም አለው ስለ ስሊፕ። የስሊፕ ሳይንቲስት ነው። ስሊፕ ብዙ ዓመት ነው ያጠናው። እንግዲህ ሳይንቲስት ነው በእንቅልፍ። እሱ የሚለንን ካልሰማን ስለ እንቅልፍ ያው ከባድ ነው፣ ብንሰማው ጥሩ ነው። እኔ ብዙ ተጠቀምበታለሁ። ይሄም ቪዲዮ እዩት። ስሊፕ ኢዝ ኢሰንሻል ፎር ሄልት ነው የሚለው አንደኛው። በጣም ጥቅም አለው ለጤናችን እንቅልፍ፣ መተኛት እንደ ቀልድ የሚታይ ነገር አደለም ሚለው። ስሊፕ ኢዝ ናት አ ላክሸሪ ነው የሚለው በጣም የመጽሐፉ ዋና ሀሳብ ይሄ። እንደ ቅንጦት የምናየው ነገር አደለም እንቅልፍ። ለሁሉም ሰው ሀብታም ድሃ ምናምን አይልም ለሁሉም እንቅልፍ ያስፈልጋል። ለጤና የተፈጥሯዊ ግዴታ ነው የሚለው ማቲ ዋከር እና እንቅልፍ ክሮኒክ ስሊፕ ዴፕሪቬሽን ሳንተኛ ስንቀር ብዙ ሪስክ አለው፣ ዲዚዞች ያመጣብናል። እንደ አልዛይመር፣ እንደ ካንሰር፣ የልብ በሽታ፣ ስትሮክ፣ እነዚህ እነዚህ ነገሮች ይከሰታሉ። ካልተኛን እንቅልፍ በጣም ክሮኒክ ዲፕራይቭድ ከሆነን ለእነዚህ በሽታዎች ተጋላጭ እንሆናለን። ስለዚህ ብንተኛ ጥሩ ነው ነው የሚለው የማቴ ዋክር ስሊፕ ሳይንቲስቱ የመጀመሪያው የሚለው ለዛ ስለዚህ ነው የሚያወራው። ስሊፕ በጣም ኢሰንሻል እና አስፈላጊ ነገር ነው ለህይወታችን ነው የሚለው። ሁለተኛው ደግሞ የሚያወራው የእንቅልፍ ስቴጆች አሉ ነው የሚለው። ሁሉም እንቅልፍ አንድ አይነት አይደለም፣ ስቴጅ አለው። አንድ ሁለት ምናምን ምናምን ሳይሆን የመጀመሪያው ኤንአርኤም ነን ራፒድ አይ ሙቭመንት የሚባል ነው። ነን ራፒድ አይ ሙቭመንት ማለት የአይናችን ርግብግቢት ራፒድ አይደለም። ይህንን እንቅልፍ ስቴጅ ላይ ስንደርስ የምንሆነው ምንድን ነው? ዲፕ የሆነና ሪስቶሪቭ ስሊፕ ነው የሚለው ሰውነታችን፣ ርፍ የሚልበት ለሜምሪ በጣም ወሳኝ ነው እንቅልፍ ስናገኘው እና ከሁሉም በላይ ደግሞ ለፊዚካል ሪካቨሪ፣ ሰውነታችን ሪከቨሪ የሚያደርገው ብዙ ሆርሞን የሚያመነጨው ራሱን የሚያድሰው እንቅልፍ ስንተኛ ነው። ፊት ለመሆን ከፈለግን እንቅልፍ፣ በቂ እንቅልፍ መተኛት አለብን። በቂ እንቅልፍ ሳንተኛ ፊት እንሆናለን ማለት የማይመስል ነገር ነው። አን ሬም ስሊፕ የሚለው ይህንን ነው። ሁለተኛው ስቴጅ ደግሞ የሚለው ሬም ስሊፕ ነው። ራፒድ አይ ሙቭመንት ያለበት ማለት ነው። ይህን ብዙቻችሁ ታውቁታላችሁ። ድሪም ስሊፕ አለው ይሄኛውን ስቴጅ ላይ ስንደርስ ማለት ነው። ይሄኛው ደግሞ በጣም ጥቅም ያለው ኢሞሽናል ስሜታችንን ሬጉሌት ለማድረግ፣ ለክሬቲቪቲ በጣም ይጠቅመናል። ይኛው ሬም ስሊፕ ማግኘታችን ማለት ነው፣ ራፒድ አይ ሙቭመንት የሚባሉ ሬም ስሊፕ በጣም ወሳኝ ነው ለሜሞሪ፣ ለክሬቲቪቲ። እሱን ስቴጅ ላይ በደንብ ካገኘ ሰውነታችን፣ ማይንዳችን፣ ብሬናችን በደንብ እሱን ካገኘ ለእነዚህ ይጠቅመናል ነው የሚለው። ሶስተኛው ደግሞ ስለ እንቅልፍና ስለ ለርኒንግ ስለ መማር ነው የሚያወራው። በጣም ደስ የሚል ካንሰፕት ነው። ሶስቱ መጽሐፎች ባይዘው የተለያየ ነገር ነው የሚያወሩት። አንድ ኮር የሚያመሳስላቸው ነገር ቢኖርም ግን ካንሰፕታቸው የተለያየ ነው። ለዛ ነው እነዚህ ሶስት መጽሐፎች የመረጥኳቸው። ለርኒንግ እና ስለ ስሊፕ የሚያወራው ምንድን ነው? ስሊፕ ቢፎር ለርኒንግ ከመማራችን የሆነን ነገር ክንሱም ከማድረጋችን በፊት መተኛት ብሬናችን ላይ በደንብ ያ ኢንፎርሜሽን ኦብዘርቭ እንዲሆን ይጠቅመናል ስለዚህ እንቅልፍ ተኝተን የሆነ ነገር የምንማር ከሆነ በቂ እንቅልፍ ካገኘን ኢንፎርሜሽኑን በደንብ ኦብዘርቭ የማድረግ አቅም ይኖረናል ነው ስፔሻሊ ደግሞ አዲስ ኢንፎርሜሽን ከሆነ ነው ሁለተኛው ደግሞ ስሊፕ አፍተር ለርኒንግ ነው የሚለው የሆነን ኢንፎርሜሽን ከወሰድን በኋላ በቂ እንቅልፍ ስናገኝ ደግሞ እሱ ለሜሞሪ ነገሩን ለማስታወስ ወይንም ደግሞ ከክሬቲቪቲ ጋር በጣም ይገናኛል ነው የሚለው ስለዚህ ለርን የሆነ ነገር ስንማር እንቅልፍ ወሳኝ ነው። እንቅልፍ በቂ እንቅልፍ ካላገኘን የምንወስደው ኢንፎርሜሽን፣ የምንማረው ትምህርት፣ የምንወስደው ናውሌጅ በደንብ ኦብዘርቭ አይደረግም። በጣም አሪፍ ካንሰፕት ነው እዚህ መጽሐፍ ላይ ይህን የሚያገኘውት። አራተኛው ስለ ሜንታል ሄልስ ነው የሚያወራው እንቅልፍ ያለው ከአይምሮ ጤና ጋር ያላቸው ግንኙነት ነው የሚለው በጣም ፕሮስሊፕ ጥሩ እንቅልፍ አንድ ሰው ካላገኘ ወደ ዲፕሬሽን ኤንግዛይቲ የተለያዩ የአይምሮ በሽታ ሊጋለጥ ይችላል አንድ ሰው በቃ ስሊፕ ዲፕራይቭድ ቢሆን ለረጅም ጊዜ ባይተኛ በቂ እንቅልፍ ባይተኛ ለረጅም ዓመታት ይሄ ነገር ያጋጠመዋል ነው የሚለው ማቲ ዋክ የስሊፕ ሳይንቲስቱ ያድለውም ያልኳችሁ እና ሬም ስሊፕ በጣም ያስፈልገዋል ኢሞሽኑን ሬግሌት ለማድረግ ኢሞሽናችን ሬግሌት የሚሆነው ሬም ስሊፕ ስናገኝ ነው ራፒድ አይ ሙቭመንት ቅድም እንደነገርኳችሁ እና ይሄ ወሳኝ ነው ኢሞሽናችንን ሬግሌት ደግሞ አደረግን ማለት ተጋላጭ አይደለንም ለሜንታል ኢልነስ ስለዚህ በእንቅልፍ ተኝተን የአእምሮ ጤናችንን ለመጠበቅ ነው የሚለን አምስተኛው ስሊፕ ኤንድ ባዲ ነው ይሄ በጣም ወሳኝ ነው ያው እኔም በደንብ አንድ ላይፍ ኢምፕሩቭ ራሴ ያየሁት ነገር ነው ምንድን ነው የሚለው የእንቅልፍ እጥረት ኢሚን ሲስተማችንን ይገለዋል የበሽታ መከላከል አቅማችንን የምግብ ማቃጠል ሜታብሊዝማችን ይወርዳል ሆርሞናችን ሬግሌት አይሆንም፣ ይዛባል። ሆርሞናችን ምስቅልቅሉ ነው የሚወጣው። አፒታይታችን ይቀየራል፣ ሆርሞናችን ስለሚቀየር እና እንቅልፍ እጥረት ኮርቲሶል የሚባለው የስትረስ ሆርሞን እንዲያመነጭ ያደርገዋል ሰውነታችን። ይሄ ደግሞ ያው ይርበናል፣ የሃንገር ሆርሞናችን ሪሊዝ ይደረጋል። የሃንገር ሆርሞን ደግሞ ሪሊዝ ተደረገ ማለት ያው ያጋልጠናል፣ ብዙ ምግብ ስለምንበላ ክብደት እንጨምራለን ማለት ነው። ባለፈው ይህንን ሳወራ እኔ ምንም ውርጭ መቀነስና ና በቂ እንቅልፍ መተኛት ምንም ግንኙነቱን አልገባኝም ምን ማለት ነው በእኔ አልሆነም ያለኝ ሰው አለ። የሚሰራው እንደዚህ ነው ማለት ነው። መጀመሪያ ያዛባዋል ሆርሞናችን ሆርሞናችን ደግሞ ተዛባ ማለት ያው የሃንገር ሆርሞናችንም ይዛባል። የሃንገር ሆርሞናችን ደግሞ ተዛባ ማለት በጣም ምግብ እንበላለን ማለት ነው፣ ዛ እንጋለጣለን ለወይት ጌይን ለማድረግ ሰልፍ ኮንትሮላችንም ይቀንሳል፣ ነው የሚለው ማቲ ዋከርን ሳይንቲስቱን፣ የስሊፕ ሳይንቲስቱ እንደዚህ የሚለው እኔ አይደለሁም። ስድስተኛው እንቅልፍ እጥረት ወይም ስሊፕ ዴፕሪቬሽን ከፐብሊክ ሄልት ጋር ይገናኛል። ይሄ ማለት ምንድን ነው? አንድ ሰው እንቅልፍ ሳይተኛል አይደል ጅም ቀን ወይም ሰዓታት ሳይተኛ መኪና ቢነዳ ጠጥቶ እንደማሽከርከር ነው፣ ነው የሚለው መጽሐፉ ላይ። ምንም ለውጥ የለውም ነው። ሰክሯል ማለት ነው። ሰው በእንቅልፍ ሰክር ያለው የሚለው አንዳንድ ሰው ነቱ ያው ነው። ብሬናችን እስካን ሲደረግ ያው ነው፣ አንድ አይነትም እንቅልፍም ስካራለን። ስለዚህ ብዙ ጊዜ እንቅልፍ ሳንተኛ የምናሽከረክር ሰዎች ለፐብሊክ ሄልት በጣም ለፐብሊክ በጣም ለአክሲደንት ልንጋለጥ እንችላለን። ስለዚህ በቂ እንቅልፍ እንተኛ የሚለው መጽሐፉ ላይ ሜይን ካንሰፕቱን ነው ማወራላችሁ። መጽሐፉ ቴሌግራም ላይ ይኖራል። ቴሌግራም ላይ ፖስት አደረግላችኋል። ሶስቱ መጽሐፍ እዛ ላይ ገብታችሁ ሙሉን ካንሰብቱ አንብቡት። እኔ ግን አጠራርጌ ነው ዚህ ላይ የምነግራችሁ። ሰባተኛው ቴፕ ነው የሚያወራው እንዴት የሰው ልጅ ጉዳቱን እንዴት ስሊፕ እንደሚሰራ ምናምን አሁን እስካሁን ያወራላችሁ። ከዚህ በኋላ ደግሞ የሚያወራው ምንድን ነው እንዴት የሰው ልጅ በቂ እንቅልፍና ጥሩ እንቅልፍ መተኛት ይችላል የሚለው ካንሰፕት ነው የሚያወራው። መጀመሪያው አንድ አይነት ስኬጇ ይኑረን ነው የሚለው እንቅልፍ ላይ አንዘበር አርቀው። አንዳንዴ ሁለት ሰዓት አንዳንዴ አምስት ሰዓት አንዳንዴ አራት ሰዓት አንተኛ ነው አንዘበር አርቀው ነው የሚለው አንዳንዴ አራት ሰዓት አንዳንዴ ሶስት ሰዓት አንዳንዴ ሁለት ሰዓት አንተኛ፣ አንድ አይነት ሰዓት ይኑረን የተመደበ ለእንቅልፍ አራት ሰዓት እንቅልፋችን የምንተኛ ከሆነ ሁሌ አራት ሰዓት እንተኛ፣ ዊኬንድ ላይ ራሱ ነው የሚለው እሁድ ሆነ ቅዳሜ ሆነ በቃ በዛ ሰዓት ነው መተኛት ያለብን። አይምሯችን ያንን ፕሮግራም እንዲያደረገው ነው የሚለው። ሁለተኛ ደግሞ የሚለው ካፌን አቮይድ እናያርግ ወይንም አልኮሆል ወደ እንቅልፍ ሲጠጋ ወደ እንቅልፋችን በተጠጋ ቁጥር እነዚህ ነገሮቹ አልኮሆልም ካፌንም ቡናም የምናበዛ ከሆነ ቅልፋችንን ያዘበራርቀዋል። ሌላኛው ደግሞ የመኝታ ቤታችንን ቴምፕሬቸር ሙቀት ሬግሌት እናርግ። ወረድ ሲል ነው ቀዝቀዝ ሲል ነው ጥሩ እንቅልፍ የምንተኛው። ጨለማ እናርገው። ምክንያቱም አእምሯችን የተሰራው ወይም ዲዛይን የተደረገው ብርሃን ሲያይ ነግቷል ብሎ ራሱ ፕሮግራም ስላደረገ በሚል ነው ይነቃል። ወደ ነግቷል ማለት ነው ምናምን ብሎ ስለሚነቃ ማለት ነው። ስለዚህ በተቻለ መጠን ጨለማ ክፍል ውስጥ መተኛት ያው ከዚህ በፊት አውርቼዋለሁ። ስክሪን ታይም ደግሞ መቀነስ ከመተኛታችን በፊት ከተቻለን ከአንድ ሰዓት በፊት ስልካችንን፣ ላፕታፕ፣ ቲቪ ምናምን ብሉላይት ያለውን ነገር እንዳለ አለ ማየት ምክንያቱም ሜላቶኒን የሚባለውን ሆርሞን አእምሯችን ውስጥ ሪሊዝ የሚደረገው የእንቅልፍ ሆርሞን እሱን እንዲቃወስ ያደርገዋል ብሉላይት መጠቀም ነው የሚለው። እነዚህን ካደረግን አሪፍ እንቅልፎች እንተኛለን ነው የሚለው። ይሄ ነው የማቲው ዋከር ዋይ ስሊፕ የሚለው መጽሐፍ የስሊፕ ሳይንቲስቱ የነገረን። ቀጥሎ ደግሞ ወደ ሻን ስቲቨንሰን ስሊፕ ስማርደር ወደሚለው ደግሞ እንሄዳለን። ይሄኛው ደግሞ የሚያወራው ምንድን ነው? ያው ስሊፕ ስማርደር ታይትሉም እንደሚናገረው አራዳ ነው፣ እንቅልፋችን ላይ አራዳ መሆን አለብን፣ ስማርት መሆን አለብን ነው የሚለው። ስለሱ ደግሞ እናወራለን ማለት ነው። የማቲዩ ዋከርን በደንብ አውርተናል። አሁን ደግሞ የሻን ስቲቨንሰን ካንሰፕቶች ነው የምናውራው። የሻን ስቲቨንሰን መጽሐፍ ደግሞ ስሊፕ ስማርደር ነው የሚለው። እዚህ ጋር ይኸው እንደምታዩት ሻን ስቲቨንሰን በጣም አሪፍ መጽሐፍ ነው የጻፈው። በጣም መወደው የእንቅልፍ መጽሐፍ ነው። አስተሳሰቤን በደንብ እንዲቀይረው ያረገ መጽሐፍ ነው፣ ወድጄዋለሁ የእሱን ካንሰብቶች ደግሞ እንሄደባቸዋለን አጠራ ጠራርገን የመጀመሪያው የሚለው ያው ሁሉም እንደሚሉት እንቅልፍ በጣም ጠቃሚ ነገር ነው ለጤናችን ፋንደመንታል ነው ለሄልት ነው ቢለው በጣም ወሳኝ ነገር ነው ጤና ከፈለግን እንቅልፍ መተኛት አለብን ነው እንቅልፍ አለመተኛት ክብደታችንን እንድንጨምር ያደርገናል ሆርሞናችንን ያዘበራርቀዋል አይምሯችን በደንብ እንዳይሰራ ያደርገዋል ፐርፎርማንስ አትሌት ምናምን ደግሞ ከሆን ፐርፎርማንሳችንም ያዛበዋል ነው የሚለን። ስለዚህ በጣም መጠንቀቅ አለብን፣ እነዚህ ነገሮች ከፈለግናቸው ወደ ዲፕሬሽንም ሊወስደን ይችላል። የልብ በሽታዎች ልንጋለጥ እንችላለን። ኢሚን ሲስተማችንን በጣም ያዛበዋል። የበሽታ መከላከላችን እኔ በራሴ አይቼዋለሁ። እንቅልፍ በጣም ዲፕራይቭድ ሲሆን ጉንፋን እንኳን ቶሎ ቶሎ ነው የሚይዘኝ። ስለዚህ ይሄ ነው መጀመሪያው የሚለው ካንሰፕት ሻን ስቲቨንሰን። ሁለተኛው ደግሞ ክሬት አ ስሊፕ ፍሬንድሊ ኤንቫይሮንመንት ነው የሚለው። ኢንቫይሮንመንቱን ፍሬንድሊ ማድረግ አለብን። መኝታ ቤታችንን ለምሳሌ ቅድም እንዳወራችሁ ቴምፕሬቸሩ የክፍላችን የመኝታ ቤታችን ቴምፕሬቸር መውረድ አለበት። ከ60 እስከ 68 ፌረንሃይት ነው መሆን አለበት ነው የሚለው አይዲያል፣ የዲፕ ስሊፕ ለማግኘት ዲፕ ስሊፕ ቅድም እንዴት ጥቅም እንዳለው አውርተናል። ጨለማ ክፍል ውስጥ መተኛት አለብን። ትንሽ እንኳን ላይት በጣም ነው የምታዘበራረቅብን እና ወሳኝ ነው። ትንሽ እንቅልፍ ትንሽ ዳርክ እንኳን አድርገው መተኛት ይጠቅመናል። ጨልም የሚያለ ክፍል ውስጥ አይምሯችን ገና ጨልሟል አልነጋም የሚል ሀሳብ ላይት ያነቃናል፣ እንደዛ እንዳያነቃን ያደረገናል ነው የሚለው መጽሐፉ ላይ ሜላቶኒን ፕሮዳክሽናችንን ይቀንስብናል ኢቨን የመንገድ ስትሪት ላይት የስልካችን ትንሽ ላይት ሜላቶኒኑን አእምሯችን ውስጥ ሪሊዝ የሚደረገው የእንቅልፍ ሆርሞኑን ፕሮዳክሽኑን ይቀንሰዋል ነው የሚለው። ያው ጫጫታ ነገር በተቻለ መጠን መቀነስ መቻል አለብን፣ ዲፕ ስሊፕ ከፈለግን ወይም ኤርፕላግ መጠቀምም አንደኛው አማራጭ ነው ነው የሚለው። ሶስተኛው የብርሃን ኤክስፖዠርን በጣም መጠንቀቅ አለብን ማኔጅ ማድረግ መቻል አለብን ከላይት ጋር ያለውን ነገር ነው እዚህ ቻፕተር ላይ የሚያወራው። ሌላኛው ደግሞ የሚለው ምንድነው የፀሐይ ፀሐይ ቫይተሚን ዲ ማግኘት በደንብ በደንብ ጥቅም አለው ለእንቅልፋችን ስኬዲየን ሬተም የሚባለውን ነገር ያስተካክለዋል ሬግላይድ ያደርገዋል ነው የሚለው። ስለዚህ እንቅልፍ ማግኘት የፀሐይ ብርሃን ማግኘት በጣም የሚገናኙ ነገሮች ናቸው። ብሉ ላይት ብሉ ላይት በጣም በተቻለ መጠን አቮይድ ማድረግ አለበት። ስልካችንን፣ ላፕታፓችንን ሁሉ ነገር ብሉ ላይት ያለው ነገር ይሄ ሁሉ ያዛበዋል እንቅልፋችንን፣ ነትንም ፕዱስ እንዳይደረግ ያረፈዋል ነው የሚለው። አራተኛው ስለ ኒውትሪሽን ነው የሚያወራው ስለ አመጋገባችን። አመጋገባችንና እንቅልፍ በጣም የሚገናኝ ነገር አለው ነው የሚለው። ከካፌን ጀምሮ ማለት ነው። ቡና ስንጠጣ ያው ቀረብ ሲለው እንቅልፋችን አለመጠቀም ጥሩ ነው። ከበድ ያለ ሚል መብላት ጥሩ አይደለም። እንቅልፋችንን ያዛብተዋል ይሄ በጣም ዘጭ ሆኖ በልቶ መተኛት። ማግኒዚየም ያላቸው ምግቦች መመገብ በጣም አሪፍ ነው፣ ቢፎር ከእንቅልፋችን በፊት ማግኒዚየም ያለውን ምግብ ጉግል ማድረግ ነው። አሁም እንዳለው ሌፊግሬንስ ይሄ ቆስጣ ምናምን እንደዚ አይነት ነገሮች ማግኔዚየም አላቸው ነው የሚለው። እና እነሱ ማግኔዚየም በጣም ወሳኝ ነው። ማግኔዚየም በፊል በኩልም አለ፣ ማግኔዚየም ግላስናይድ የሚባል እሱን። ሬላክስ ያደርገናል፣ ለእንቅልፍ ወሳኝ ነው። ምንም አዲክሽን የለውም እሱ ወሳኝ ነው። ስድስተኛ ደግሞ አንድ አይነት ኮንሲስተንት የሆነ ተመሳሳይ የሆነ የእንቅልፍ ሩቲን ባዳችን ፕሮግራም እንዳረጋው ቅድም እንዳወራ ነው ማለት ነው። እንቅልፍ መተኛትም መንቃትም ያለብን በተከታታይ በአንድ አይነት ሰዓት አናዛባበት አራት ሰዓት ተኝተን አንድ ሰዓት የምንነሳ ከሆነ አራት ሰዓት አንድ ሰዓት አራት ሰዓት አንድ ሰዓት አራት ሰዓት አንድ ሰዓት ሶስት ሰዓት ተኝተን አናዛባበት ነው ሌላኛው ደግሞ የሚያወራው ምንድነው ሪላክስ ለማድረግ እንሞክር ከእንቅልፋችን በፊት ሜዲቴት በማድረግ ሊሆን ይችላል። ከእንቅልፍ በፊት አንዳንድ ሰው ሊያነብ ይችላል፣ አንዳንድ ሰው ጆርናል ሊጽፍ ይችላል። ብቻ እራሳችንን እናረጋጋል። ሩቲኑ ይሄ መሆን አለበት። ይሄ ካልሆነ ኤንግዛይቲ ካለብን ያነቃናል ነው። ሰባተኛው ደግሞ የሚያወራው ምንድን ነው ስለ ሰፕሊመንት ነው። ሰፕሊመንትን ተጠንቀቀ መጠቀም እንዴት እንዳለበት ነው። ከቻለን ተፈጥሮ የሆኑ ሰፕሊመንቶችን እንጠቀም እንደ ማግኔዚየም አይነት ካልሆነ ግን ያው በጣም እንቅልፍ የሚያስቸግረን ከሆነ ያው በፒልም በኩል ሜላቶኒን ያላቸው ማግኔዚየም ያላቸውን ፒሎች እንደ ምርጫ መጠቀም እንችላለን ማለት ስምንተኛ ከሁሉም በላይ ስትሬስን ማኔጅ መራቅ አለብን ነው የሚለው እሻስ ሲልስ መጽሐፍ ፖድካስት አለው በጣም የታማሪ ፖድካስት ስትሬሳችንን ማኔጅ ካላረግን ወይንም አይምሯችን በጣም ከተጨናነቀ በብዙ ነገር ክለር የሚያደርግ ከሆነ ጥሩ እንቅልፍ አንተኛም። መተኛትም እንዳያቀታን ይችላል። ስለዚህ ማይንድፉልነስ ፕራክቲስ ማድረግ ሊሆን ይችላል፣ ጆርናሊንግ ቅድም እንዳልኩት ግራቲቱድ፣ ተመስገን ማለት ጥሩ ጥሩ ማሰብ፣ አይምሯችንን በተቻለ መጠን ማረጋጋት። ይሄ ወሳኝ ነው ለእንቅልፍ። ካልተረጋጋ እንቅልፍ አይወስደንም። አይምሯችንም ርፍ ማለት አለበት ለመተኛት ነው የሚለው ዘጠነኛው ያው ሁሉም የሚሉት ምንድነው? አልኮሆል እና ስክሪን ታይም ካፊን መቀነስ አለብን ነው። ምክንያቱም አልኮሆል ዲስራፕት ያደርገዋል ወይም ስሊፓችን ወይም ስሊፕ አናገኘን። ስክሪን ደግሞ ታይም ስልካችንን በጣም ተጠቅመን እዛ ቁጭ አድርገን ደግሞ ምንተኛ ነገር ከሆነ ሜልተንን ቶሎ ፕሮዲውስ እንዳይደረግ አይመሯችን ውስጥ ያደርገዋል። ሜልተን የለም ማለት እንቅልፍ የለም። ስለዚህ በአጠቃላይ አስረኛው ምንድነው የሚለው የእንቅልፍ ልምዳችን በጣም አፌክት ያደርገዋል ህይወታችን ላይ። ፕሮዳክቲቪቲ ሊሆን ይችላል፣ የሆነ ነገር በደንብ እንድንሰራ፣ ክሬቲቭ ነገር ደግሞ ከሆነ ክሬቲቭ ነገሮችን በደንብ እንድንሰራ፣ በአጠቃላይ ደስተኛ ያደርገናል። በቂ እንቅልፍ ከተኛ እንቅልፍ መተኛት በአግባቡ ደስተኛ ያደርገናል ነው የሚለው ዩ ዶንት ኒድ ቱ ስሊፕ ሞር ዩ ጀስት ኒድ ቱ ስሊፕ ስማርተር ነው የሚለው። ብዙ በተኛ አይደለም አራዳ ሆኖ በቂ እንቅልፍ በተኛ ነው ነው የሚለው የሻውን ስቲቨንሰን። እኚህን ሀሳቡን እወድለታለሁ። ሁሉም እንቅልፍ አንድ ስላልሆነ ማለት ነው። ኳሊቲ ስሊፕ አለ። ጥራት ያለው እንቅልፍ እሱ ነው የሚያስፈልገው ሰውነታችን እንጂ አስር ሰዓት አልጋ ላይ ስለሆነን አይደለም ነው የሚለው። አንዳንዴ ተኝተንም ስንነሳ ድካም ሊሰማን ይችላል። ያ በቂ እንቅልፍ ስላላገኘን ዲፕ ስሊፕ፣ ራይም ስሊፕ ስላላገኘን ሰውነታችን ነው የሚለው አይምሯችንም ስለዚህ ስለዚህ ነው ያወራው የሻን ስቲቨንሰን ይህን ይመስላል። ሶስተኛው መጽሐፍ ላይ አሁን ሶስቱንም መጽሐፍ በደንብ ጭምቅ አድርጌ ለማስረዳት ነው እየሞከርኩ ያለሁት። ስለ እንቅልፍ ያላቸው አስተያየት በደንብ ይቀየራል ከዚህ በኋላ። ዘ ስሊፕ ሶሉሽን የሚለው ነው ዋይ ዩ ስሊፕ ስ ብሮክን ኤንድ ሃው ቱ ፊክስ ኢት የሚል መጽሐፍ ነው ዶክተር ደብሊው ክሪስ ወንትዌንተር የሚባል ሰው ነው የጻፈው መጽሐፉን። እዚህ ጋር አደርግላችኋለሁ በጣም አሪፍ መጽሐፍ ነው ይሄኛውም። ሶስቱም አሪፍ መጽሐፍ ናቸው። ሶስቱም ኮንሴፕታቸው ይለያያል። አንድ የሚያደርጋቸው ነገር ቢኖርም ሶስቱ የተለያየ ነገር ነው የሚያወሩት። ይሄኛው ደግሞ የሚያወራው ብዙ ሰዎች የእንቅልፍ ዲስኦርደር የለባቸው፣ ልምዳቸው ነው የእንቅልፍ ችግር ያመጣባቸው ነው የሚለው። ለየት ያለ ሐሳብ ነው የብዙ የእንቅልፍ አለመተኛት ችግሮች የሚመጡት የሚለው ከአኗኗራችን ነው ከምርጫችን ነው። ኤንግዛይሪ ሊሆን ይችላል ስለ እንቅልፍ ያለን ነገር ወይንም ኢንፎርሜሽን። አሁን ይህንን ኢንፎርሜሽን ካገኛችሁ በኋላ ጥሩ እንቅልፍ እንደምተኙ እርግጠኛ ነኝ። እነዚህ ነገሮች ናቸው። አንድ ሰው በቂ ኢንፎርሜሽን ከሌለው ስለእንቅልፍ ወይም ወይንም ስለ እንቅልፍ የሚፈራ ከሆነ ጥሩ እንቅልፍ አያገኘም ነው የሚለው አንደኛው ሀሳብ ሁለተኛው ደግሞ እንቅልፍን በግድ ማምጣት አትችሉም ነው፣ ቢኪያን ፎር ስሊፕ ነው የሚለው። ይህን ሀሳቡን ወድጄዋለሁ። እንቅልፍን ዳይሬክትሊ እንደ መብራት ማብሪያና ማጥፊያ የምንቆጣጠረው ነገር አይደለም፣ ተፈጥሯዊ ነገር ስለሆነ ማለት ነው። ስለ እንቅልፍ በጣም ከተጨናነቅን ኦብሰስድ ከሆንን በጣም ለመተኛት ከሞከርን እናበሰዋለን ነው የሚለው በጣም ትክክል ነው። ብዙ ጊዜ ያታችሁ ከሆነ እንቅልፍ በጣም ለመተኛት በተጣጣረን ቁጥር እንቅልፉ እየሸሸ ነው የሚመጣው። ሶስተኛው የሚለው የእንቅልፍ ጥራት ከእንቅልፍ ብዛት ይሻላል ነው። ኳሊቲ ኦቨር ኳንቲቲ ነው የሚለው። ኳሊቲው ይበልጣል ነው የሚለው። ጥራቱ የእንቅልፍ ጥራት ነው ዋናው። ምን ያህል ረጅም ሳ ስለተኛም ብቻ አይደለም ነው የሚለው ሁሉም ሰው ስምንት ሰዓት አያስፈልገውም ነው የሚለው። ደስ ይላል ሐሳቡ ከሌሎቹ ጋር ትንሽ እንትን ስለሚል በዛ ነው የተለያየ መጽሐፍ ማንበብ ጥቅሙ። አሁን ስምንት ሰዓት ያስፈልጋል ይላል ማቲው ዋከር፣ ይሄኛው ደግሞ ዶክተር አያስፈልግም፣ ዋናው የእንቅልፍ ጥራት ነው ነው የሚለው። እንግዲህ እናንተ ራሳችሁን ታቁታላችሁ፣ የሚመቻችሁን ያው መምረጥ ነው። ዋናው ምንድን ነው ነው የሚለው እዚህ መጽሐፍ ላይ ምን ያህል እርፍ ብለናል እንቅልፋችንን ስንተኛ ነው፣ ካረፍን በኋላ ስንነሳ ድካም ድካም ይለናል ወይ ሳይለንም ነው እሱ ነው ዋናው እንጂ አልጋ ላይ ምን ያህል ስላረፈ አይደለም ሰውነታችን። ስለዚህ ፎከስ ማድረግ ያለብን እራቱ ላይ ነው የሚለው። በጣም ረጅም ጊዜ ነው የፈጀው ይህ ቪዲዮ፣ ያው በደንብ ተከታተሉት። ኢንዛምኒያ የሚባል የስሊፕ ዲስኦርደር አለ። በቃ እንቅልፍ እምቢ የሚለው ሰው አለ፣ ሁለት ቀን ሶስት ቀን ከዛም በላይ እና ቢሄቪራል ካግኒቲቭ ቢሄቪራል ቴራፒ ለኤንዛሚያ ሲቢቲአይ በጣም ወሳኝ ነው ነው የሚለው ይህን ትሪትመንት ካገኘ አንድ ሰው ከኤንዛሚያ ሊወጣ ይችላል ነው የሚለው መጽሐፉ ላይ ስለሱ በደምብ በብሬክዳውን አድርጎ ያወራላቸዋል ዋናው እዚህ ላይ የሚለው ምንድን ነው ኪ አይዲያ የሚለው ሰዓት ዝም ብሎ ማየት ጥሩ አይደለም ስንት ሰዓት ሆነ ለሽንት ስንነሳ ሊሆን ይችላል። እምቢ ብሎን የሆነ ሰዓት ላይ በቃ ከአስር ደቂቃ በኋላ እተኛለሁ ብሎ ሰዓቷን ማየት ደጋግሞ፣ ኦብሰሲቭ። አሁን ለምሳሌ ለሊት ስምንት ሰዓት ወይ ዘጠኝ ሰዓት ላይ እምቢ ብሎን እንቅልፍ ተነስተን ሰዓታችንን ካየን ያ ጭራሽ ያብሰዋል። ሰዓት አለማየት ጥሩ ነው ነው የሚለው። ሰዓት ባየን ቁጥር ወይኔ ሁለት ሰዓት እኮ ነው ያለኝ በቃ እስቲ ምናምናም ስንል ኦብሰስድ ስንሆን ኤንዛይሪ ይጨምራል፣ የዛኔ እንቅልፍ እምቢ ይለናል ነው የሚለው። አልጋ ላይ ደግሞ እንቅልፍ እምቢ ብሎ ግም ብሎ አልጋ ላይ መሆንም ጥሩ አይደለም። ተነስቶ ድጋሚ ያው አየር ተቀብሎ መተኛቱ እንቅልፍ እንዲወስደን ያደርገናል ነው የሚለው የዚህ ይለያል የዚህ ካንሰብት ከሁሉ ፓዝቲቭ የሆነ ጥሩ አሳሰብ ሊኖር የሚገባል ስለ እንቅልፍ ነው የሚለው ናፕ ማረግ ካፊን ቡና መጠጣት የእንቅልፍ ሩቲናችን ቅድም እንዳወራ ነው አንድ አይነት ማድረግ በጣም ወሳኝ ናቸው። ናፕ ስናደርግ ከሀያ እስከ ሰላሳ ደቂቃ ማለፍ የለበት እና በጣም ሌትም መሆን የለበትም። ናፕ ወደ እንቅልፋችን መጠጋት የለበትም። አንድ ሰዓት ስምንተኛ ከሆነ 12 ሰዓት ላይ ናፕ ማድረግ 11 ሰዓት ላይ ናፕ ማድረግ ረጅም ማድረግ ናፕ ያዛባዋል። ካፊን ከአምስት እስከ ስድስት ሰዓት ሲስተማችን ውስጥ ይቆያል እና እሱን አቮይድ ማድረግ አለብን ነው የሚለው። ስለ ስሊፕ አፕኒያም ያወራል። ስሊፕ አፕኒያ ማለት እንቅልፍ አንዳንዴ ስንተኛ እያለ እዚህ ፓይፓችን ሲዘጋ የሚያነቃል ከውፍረት ጋር ይገናኛል ይህም ነገር እሱ ብዙ ሰው እንዳለበት አያውቅም እና ዲፕ ስሊፕ እንዳያገኝ ብዙ ሰው እየጎዳ ነው ነው የሚለው ስለስ ላይ እግራችን ሲንድሮም ያለው እሱ ዲያግኖስ መደረግ አለበት ነው የሚለው ረጃጅም አንኮራፋት ጋስፒንግ ከስምንት ሰዓት በኋላ ስምንት ሰዓት ተኝተን የሚደክመን ከሆነ አሁንም ችግር አለ ማለት ነው። እነዚህ እነዚህ ነገሮች መጠናት አለባቸው። ከስሊፕ አፕኒያ ጋር የሚገናኙ እነዛም ናቸው። ስኖሪንግም አንደኛው ነው። ቴክኖሎጂ ደግሞ ስለ ቴክኖሎጂ ያወራል። ቴክኖሎጂ ሊጠቅምም ሊጎዳም ይችላል። ለምሳሌ አፖዋች ምናምን ምናም ምናምኖች አሉ፣ አለ ጊዜያችንን ትራክ የሚያደርጉት ምን ያህል እንቅልፍ እንደተኛን እሱ ላይ አብሰስድ መሆን ጉዳትም አለው። ምክንያቱም ኤንዛይዳችን ይጨምራል። ትላንትና አራት ሰዓት ከተኛን ወይኔ እያለን አይምሯችንን እናሳምነዋለን ነው የሚለው። በጣም አሪፍ መጽሐፍ ነው። ኤንግዛይቲያችን ይጨምራል ነው የሚለው። ጥቅምም አለው። ምን ያህል እንደተኛን ደግሞ ያው ይነግረናል፣ እሱም ጥቅም አለው ነው። ስለዚህ ተጠንቅቀን ነው መጠቀም ያለብን። እኔ አፕሮዋቼን አይገብረ ወይ እውነቱን ነው። በጣም አብሰሲቭ ሆኜ ነበረ። ምን ያህል ወካ አድርጌያለሁ፣ ምን ያህል እንቅልፍ ተኝቻለሁ፣ ምን ያህል ዲፕ ስሊፕ አግኝቻለሁ ምናምናምና የሚለው ነገር ኦብሰሲቭሊ ስለማይ ለእኔ እንደማይሆን ተረዳውትና በቃ አቆምኩኝ። ስለዚህ መጠንቀቅ አለባቸው አፕሊኬሽን የምትጠቀሙ እንደዚህ አይነት ሊጠቅማችሁም ሊጎዳችሁም ስለሚችል ማለት ነው። ስለዚህ ነው የሚያወራው መጽሐፉ። ስምንተኛው የሚያወራው ስለ ህፃናትና ስለ ቲኔጀርስ ነው። ህፃናትና ቲኔጀርስ ከአዋቂ በላይ ብዙ እንቅልፍ ያስፈልጋቸዋል። ህፃን ልጅ የሚያድገው ሲተኛ ነው። ይሄ ሁሉም ሰው ያውቀዋል። እና ሞር ስሊፕ እነሱ ናቸው የሚያስፈልጋቸው ነው የሚለው። ሌላው የሚያወራው ስለ ጀላክ ስለሆነ ትራቭል ስናደረግ እንዴት ጥሩ እንቅልፍ መተኛት እንደምችል በቴራፒ ሜላቶኒን ሰፕሊመንት እንዴት ማድረግ እንዳለብን፣ እሱ ለጀላክ ነው የሚጠቅመው ትራቭል የምናደረግ ከሆነ። ላይት ቴራፒ የሚለው አለ መጽሐፉ ላይ፣ ስለ ላይት ቴራፒ ያወራል። ላይት ቴራፒ መጠቀም በጀላክ በጣም ጥቅም አለው ነው የሚለው ስለ እሱም ያ መጽሐፉ ላይ ታነቡት ትችላላችሁ። ዋናው የሚለው ግን እዚህ መጽሐፍ ላይ ምንድን ነው እንቅልፍ ኢንጆይ መደረግ ያለበት ነገር ነው፣ መፈራት የለበትም። እንቅልፍ እንቅልፍን የሚፈራ ሰው ስላለ ማለት ነው። ስቶፕ ፊሪንግ ስሊፕ ነው የሚለው በቃ የዚህ መጽሐፍ ዋና ካንሰፕቱ። እና ሰውነታችንም ከምንም ነገር በላይ እንመነው፣ ትረስት ዮር ባዲ ዶንት ኦቨር ቲንክ ብዙ አታስቡት ነው የሚለው እንግዲህ ስለ እንቅልፍ በተቻለ መጠን ተንትኜ ለማውራት ሞክሬ ያለው ካነበብኩት መጽሐፍ፣ አርቲክሎች፣ ከራሴ ኤክስፒሪየንስ ሁሉንም ደማምሬ ነው ለማውራት የሞከርኩት እዚህ ቪዲዮ ላይ። ያው ይህንን አይታችሁ ስለ እንቅልፍ ያላችሁ ነገር ይቀየራል ብዬ ገምታለው። እዚህ ድረስ ስላያችሁት በጣም ነው የማመሰግነው። እንቅልፍ ወሳኝ ነው። ብዙ እንቅልፍ በተኛ አይደለም እንዳያችሁት፣ ኳሊቲው ነው ዋናው ከምንም ነገር በላይ ረጅም ሰዓት መተኛት ብቻ ሳይሆን የእንቅልፉ ጥራት ነው። ሁሉም ምግብ አንድ እንዳልሆነ ጥራት ያለው ምግብ እንዳለ እንቅልፍም ጥራት ያለው ነው ዋናው፣ ከምንም ነገር በላይ ወሳኝ የሆነው ነው ሚሉት እነዚህ ሁሉ መጽሐፎች የሚያገናኛቸው ይሄ ነው። እንደ ምግብ፣ እንደ ኤክሰርሳይዝ፣ እንደ ጥሩ ሀብት ማየት አለብን እንቅልፍ። በእንቅልፋችሁ አትደራደሩ ነው ዋናው። ወሳኝ ነገር ነው ይሄ ሀሰብ ሜንታሊቲ አስሊፕና ዳይ ስሊፕ is the cousin of death ምናምን ምናምን የሚባሉ አባባሎች አሉ። ኦኬ ሀሳብ ማድረግ ጥሩ ነው፣ ግን እንቅልፍ ተኝተን ሀሳብ ብናደርግ ሞር ፕሮዳክቲቭ እንሆናለን ነው። ኳሊቲ ኦፍ ስሊፕ የእንቅልፍ ጥራት ነው ወሳኝ። አመሰግናለሁ፣ እዚህ ድረስ ስላያችሁት ቪዲዮ። ኔክስት ደግሞ በሌላ ቪዲዮ እንገናኛለን። ገስቶቻችን እስኪመጡ ፓድካስቱ ይቀጥላል። በዚህ ሰው ቪዲዮ ነው የምንገናኘው። ሰሞኑን በጣም አመሰግናለሁ በእንቅልፋችሁ አትደራደሩ ፒስ።